ይዘን የመጣነውን ጉዳይ በተለይ ከመጽሐፉ ጋር የተገናኘው ከሰሜን ሰማይ ስር ቤሰን በሉል ዮሐንስ አማካኝነት የተደረሰ የኢትዮጵያን የሰሜን ኢትዮጵያን በተለይ የጎንደራ እና አካባቢዋ ላይ ያለውን ታሪክ የቅርስ፣ የሃይማኖት፣ የማንነት፣ የኢትዮጵያዊነት አሻራዎችን መሰረት አድርጎ ኢትዮጵያን ምን እንዳላት፣ ምን አቅም እንዳላት፣ ምን ሀሳብ እንዳላት፣ ምን መዋጮ እንዳላት በትውልዶች ዘንድ በነበሩ የረጅም ዓመታት ታሪኮቻችን ውስጥ ኢትዮጵያ ምን አይነት እንደነበረች እሱ በመረተው የልቦወለድ ዘውግ የእውነተኛ ታሪክ ላይ ተመስርቶ ባሉት እውነተኛ ታሪኮች ላይ እና ቦታዎች ስፍራዎች ላይ ተመስርቶ ያዘጋጀው መጽሐፍ ነው። እዚህ መጽሐፍ ውስጥ የሚታየው በጣም አፍሰል ስሎት በብዛት ይታያል። እውቀት በስፋት ይታያል። ደራሲው በአካልም በግብርም ባናውቀው ባናውቀው ራሱ ቢሆን ማን ነው የሚለውን ታሪኩ ምንም ይነገረን በዚህ መጽሐፍ ውስጥ ባሉት አንጓዎች በያንዳንዱ ምዕራፋት በኩል ማንነቱን እናገኛለን። የገጸ ባህርያትን እንደ ማንኛውም ልቦለድ ገጸ ባህርያትን ቀርጿል። የመቼት የምንለውም ወይም ደግሞ ድርጊቱ የሚፈጸምበትን ቦታ እሱን ገልጿል። ከዛ ውጭ ደግሞ ያው የጊዜ ቀንበብም አለው። ብዙዎቹ ጉዳዮች ቅርሶች የረጅም ዓመት ታሪክ ማንነት ቢኖራቸውም ነገር ግን ደግሞ ከቤተ ክህነት ትምህርት ጀምሮ እስከ ዘመናዊ ኢትዮጵያ መስፈታ ድረስ ባሉት ሩቀቶች ባሉት አስተሳሰቦች ውስጥ እነዚህን ገጸ ባህሪያት ቀርጾ በተቻለው መጠን የልቦለዱን የአጻጻፍ ስልት ይዞ የሚያሳየን ነው። በዚህ መጽሐፍ ውስጥ እንደ አንድ ልዩ ነገር ያገኘው ውስ ኔ ምንም እንኳን እውነታው የኢትዮጵያን ታሪክ ባህል፣ ማንነት፣ ቅርስ የሚያሳየን የቅርስ አጠባበቅን ለቅርሳችን ያለንን እውቀት ያለንን አስተሳሰብ ሊያሳየን ቢሞክርም እንደ ደራሲ ደግሞ የቋንቋው ብቃቱ በተለይ ደግሞ የአካባቢን መልካ ምድርን ቦታዎችን የመግለጽ ይሄ ገለጻ ፈረንጆቹ ዲስክሪፕሽን የሚሉት ዲስክራይብ ማድረግ የመግለጽ ታ መጽሐፍ ውስጥ እንደውም በዝቶ እናገኘዋለን። በጣም በብዙ መልኩ ዲስክራይብ ያደርጋል። መልካ ምድሮችን ያሳየናል። ቦታዎችን ገዳማትን ያሳየናል አፍላጋት፣ ወንዞችን፣ እንስሳትን፣ የሰዎችን ባህሪ ማንነት የመግለጽ በገለጻ በዲስክሪፕሽን በጣም በጣም የተሞላ መጽሐፍ ነው እና አንዱ ከሌሎቹ መጽሐፍት ጋር ለየት ብሎ የሚታየው ይሄ ባህሪው ነው። ምናልባት በገለጻ ጥበብ ታላቁ ደራሲ እንደ ኃይለ መለኮት መባል የወደ አይነሽ ላይም ጉንጉን ላይ የምናየው አይነት ገለጻ ጥበቦች የመሞላት ይህም ደግሞ ቋንቋውን በደንብ በቋንቋው የተካነ ነው። ለወደን ማንነቱን እናውቅም። በዚህ መጽሐፍ ውስጥ በቋንቋ በባህል በሃይማኖት ረገድ በጣም የተሳለ በደንብ የተሞረደ እንደሆነ የቋንቋ ብቃቱ፣ የገለጻ ብቃቱ፣ የአካባቢ እውቀቱ መመስገን ይቻላል እና ከመጀመሪያው ገጽ ጀምሮ የምናነባቸው ታሪኮች ይህም የያዘውን የኢትዮጵያን ታሪክ፣ ባህል፣ ወርቅ፣ እምነት፣ ቅርስ እነዚህን ለማሳየት የሄደባቸው መንገዶች የቋንቋ ብቃቱን ያሳያል። ስለዚህ አንዱ ትልቁ ጉዳይ በዚህ መጽሐፍ ውስጥ የአማርኛ ቋንቋ የመግለጽ ብቃት የሚያሳይ ነው ብዬ አንዱን ክፍል አይቼዋለሁ። ከዛ ውጭ እንግዲህ እንደሌሎች ሌሎች የልቦወለድ መጽሐፍ በግጭት እና በሴራ ተልፍልፎች ውስጥ እንብዛም ባይጓዝ ይህ መጽሐፍ ነገር ግን የያዘው ሀሳብ የያዘው ሀሳብ ምንድን ነው ያለን ምንም ለማሰብ ይሄ አምባቢን ወደ ቀልቡ፣ ወደ ኢትዮጵያዊነት፣ ወደ ቅርሱ፣ ወደ ማንነቱ እንዲመጣ እንዲያይ የሚያደርግ ነው። አሁን ዚህ መጽሐፍ ውስጥ በማነበብበት ሰዓት አንዳንዴ እንደገለልተኛ አምባቢ ሆኜ እንዳላይ ላይ ያደርገኛል። ምክንያቱም በሚያሳያቸው ስልቶች፣ በሚገልጻቸው ቦታዎች ሁሉ ሌላ ነገር እንዳስብ መጽሐፍ ውስጥ የሌለውን ነገር እንዳስብ እንዲምኳለ እንዲስብ ይደረግ ያን ቆሜ ወይም ደግሞ ዘው የነበርኩበት ምዕራፍ ላይ አረፍ ብዬ፣ ሌሎች ቅርሶችን ሌሎች ኢትዮጵያዊነትን ሌሎች ማንነቶችን እንዳይ እንድመረምር ያደርጋል። ስለዚህ የሌ በሴራ ውስብስቦች ሳይሆን የታሪክ ነገር ያው በዚህ በገለጻ ጥበብ እየተነተነ በመሄድ ሌሎች ጉዳዮችን እንድናስብ ከዚህ ከመጽሐፍ ውጭ ያሉት እንድናስብ፣ የአንድ ደራሲ አንዱ ትልቁ ጉዳዩ እሱ ይመስለኛል። ሰዎችን ካሉበት ከነበሩበት ቦታ ወስዶ ደግሞ በሌላ አውድ ውስጥ እንዲያስቡ ማድረግ አንዱ የድርሰት ሚና የደራሲው ሚና። ስለዚህ ይሄ መጽሐፍ እዚህ ውስጥ የሌሉ ታሪኮችን እንድናስማን ሁላችንም በምናውቀው ልክ ሀገራችንን፣ አካባቢያችንን እንድናብሰለስል፣ እንድናውቅ፣ እንድንመረምር የማድረግ ብቃት አለው እና በዛ ደረጃ ነው እኔ አንዱ ያየሁት እና ያንን እሱ የታሪኩን ክፍል የቀነበበበት የመቼቱ ቦታ። ጎንደርና አካባቢዋ እንደምታውቁት በጣም በብዙ ታሪኮች የተሞላ ነው፣ በጣም በብዙ ቅርሶች የተሞላ ነው እና ያ አካባቢ ላይ ደግሞ ምናልባት በውጭ ሀገር ተመራማሪዎች እና በሀገር ውስጥም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ባሉ ሊቃውንት የተደረሱ የተጻፉ እና የተተረጎሙ በርካታ የጽሁፍም የቅርስም የስዕላትም የበርካታ ጉዳዮች ደብር መቀመጫ ከመሆኑ አንፃር እንደዚህ አይነት መጽሐፍት ብዙም አልተጻፉበትም። ምናልባት አንድ የሰዓሊ በስዕል ትምህርት በጣም ጎበዝ የነበሩ ስዩም ወሌ የሚባሉ ሰው የሩሲያ ውስጥ የስዕል ታሪክ ትምህርት በሚማሩበት ጊዜ እና ለዛ መመረቂያ የሆናቸውን በሩሲያ ቋንቋ ያንን ለማስተርስ ድግሪያቸው ማሟያ ጽፈው ከዛ በኋላ ይህንን በሩሲያ ቋንቋ የጻፉትን በጣም ትልቅ ምሁር ናቸው ወይም ሰው ወደ አማርኛ ተርጉሞት እሱን አንብቤው ነበር ከአመታት በፊት እና እሳቸው የሰሩት ያው ያ ጥናታቸው በብራና ላይ ሳሉ ስዕላት የኢትዮጵያ ጥንታራት ስዕላትን የ16ኛው፣ የ17ኛው፣ የ18ኛው መቶ ክፍለ ዘመን ስዕላትን የተነተኑበት በየገዳማቱ አድባራቱ ሄደው የተነተኑበት ከዛ በኋላ የመጡ ተመራማሪዎችም እንደዚሁ እነዚህን ቅርሶች በልዩ ልዩ መልክ ጥናት፣ ምርምር የሚያደርጉባቸው ነገር ግን እንደዚህ በልብ ወለድ መልክ አድርገው ደግሞ የራስን የምናባዊ እይታ እነሱ ውስጥ እነዚህ ቅርሶች ውስጥ ማንነቶች ውስጥ በማስገባት አንባቢን ለበለጠ ኢንስፓይሬሽን ወይም ደግሞ ለሌላ እይታ ሌላ እዛ ውስጥ ያሉ ቅርሶችን እንድንመረምር እንድናይ በማድረግ ረገድ ደግሞ ከሰሜን ሰማይ ስር ገሰም የሚለው የልውል ዮሐንስ መጽሐፍ ሌላ ቨርዥን፣ ሌላ እይታ የሚሰጠን መጽሐፍ ነው እና እዚህ መጽሐፍ ውስጥ አካባቢውን በደንብ የበለጠ እንድንሰለሰል እንድናየው የሚያደርግ ነው። ለምሳሌ ልዩ ልዩ ገዳማትና አድባራት ውስጥ እንደምታውቁት ያ አካባቢ እንግዲህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ልዩ ልዩ ካህናት በልዩ ልዩ ቦታ ቢመረቁም ቢማሩም እንደገና ደግሞ ለማስመስከርም የሚሄዱበት የሚሄዱባቸው በርካታ አድባራት ገዳማት ማዕከላት አሉ እና ይሄ የሚያሳየን የዳበረ የእውቀት የስነ ጽሁፍ እና የሀሳብ ሀሳባውያን በብዛት ያሉበት ቦታ ላይ መሆኑን እና ትኩረት እንድንሰጠው የሚያደርግ ነው። እና ልሁል ዮሐንስ የቅርስ እና የቱሪዝም የምሁር ወይም ተማሪ መሆኑ የዚህን መጽሐፍ ውለት እንዲመጣም አድርጓል። የአካባቢው ተወላጅ መሆኑ ደግሞ ከልጅነት እስከ እውቀት በአብሰል ስሎት ያደገ እንደሆነም ማየት ይቻላል። ከቤተሰብ ደግሞ የወረሰው እንግዲህ በአባቱም በኩል እና በቤተሰቦቹ የካህናት ቤተሰብ ስለሆነ እነዚህን ታሪኮች ከልጅነት ጀምሮ አብረውት ያደጉ እና የትምህርቱም አቀባበል ከነዚሁ ጋር ያደገ በመሆኑ ለዚህ መጽሐፍ ብቃት እና ለዚህ መጽሐፍ የሐሳብ እና የታሪክ መጎልበት ከፍተኛ አስተዋጽኦ አድርጓል። የእሱ እድገቱና እንደዚሁ ሙልደቱ ማለት ይቻላል እና ይህን መጽሐፍ በምናነብበት ጊዜ ዞሮ ዞሮ የጎንደር እና አካባቢዋ ላይ ይሁን እንጂ፣ የኢትዮጵያ ታሪክ እንደምታውቁት በሰሜን ኢትዮጵያ ልንመነዝረው እንችላለን። በልዩ ልዩ ቦታዎች በትግራይ፣ በጎጃም፣ በወሎ፣ በመካከለኛው ኢትዮጵያ በምስራቁ፣ በምዕራቡ እና በደቡብ ኢትዮጵያ በጣም በጣም ብዙ ታሪኮች ያሉበት አገር ነው። ምናልባት ፖለቲካችን በየጊዜው የሚመጣው ራሳችንን እንዳናይ ያሉንን ታሪኮች፣ ማንነቶች እንዳንፈትሽ ስለሚያደርጉን ስላደረጉን እና ለረጅም ዓመታት ባለፉት ሰላሳ አምስት ዓመታት በተለይ ስናቀነቅን የነበረው እንዲህ አይነት ማንነቶች ላይ አለመስራታችን አይችል ምንድነው ያለን በትምህርት ዘርፍ ውስጥ በትምህርት ስርዓታችን ውስጥ ኢትዮጵያዊነት፣ ታሪክ፣ ባህል፣ ቅርስ እንብዛም ሳይዳሰሱ የቆዩበት እንደውም ደግሞ እንዲ ዝም ብሎ ሃይማኖታዊ ነው እኮ ለዚህ ነው እያሉ በማግለል ገሸሽ በማድረግ ታሪካችን ለረጅም ጊዜ ስለቆየና ከዛም ደግሞ የተነሳ ከዛም የፈለቀ ማንነት ስለሌለን ልጆቻችንንም አገርንም የመሰረትንበት የረጅም ጊዜ ታሪካችን አመታት 35 እና ከዛ በላይ ረጅም አመታት ናቸው። ማንነትን ለመክበር እና በብዙ መልኩ አላየናቸውም። ቅርሶቻችንን ሪሊ ለቅርስ ያለን አመለካከት ምንድን ነው የሚለውንም ነገር እንዲህ አይነት መጽሐፎች ናቸው በብዛት ሊሰጡ የሚችሉት። የተገለጸልክ መኩሪያ አንድ በታይፕ በድሮ ታይፕ የተጻፈች የኤፎር ሳይዝ መጽሐፍ ነበረቻቸው። አንዴ አዲስ አበባ ዩኒቨርሲቲ ትንሽ ቤተ መጽሐፍ ታለች፣ የኢትዮጵያ ቋንቋዎች እና ባህሎች አካዳሚ የምትል ቤተ መጽሐፍ፣ እዛ ውስጥ አግኝቻት የሚያነበብኳት ሳቸው። በጣም ትልቅ ጸሐፊ ናቸው። አውሮ ወደ አውሮፓ የሄዱ የኢትዮጵያ ቅርሶች የት የት አካባቢ እንዳሉ የትኞቹ ከነ መዝገብ ቁጥራቸው ጭምር የሄደው አውሮፓ ውስጥ በጣሊያን በእንግሊዝ እና በፈረንሳይ በጀርመን እንደውም በእስራኤል ጭምር እንግዲህ እስራኤል የቅርብ ጊዜ የምስልት ናት እና የኢትዮጵያ ቅርሶች የትየት አካባቢ እንዳሉ የጻፉበት ነጋ እውነተኛ ታሪክ። ከዛም ደግሞ ዶክተር አምሳሉ የሚባሉ ሌላ አሁን አሜሪካ ሀገር የሚኖሩ እሳቸውም የፒኤችዲ ዲግሪ ማሞያ ጽሁፋቸውን እሳቸው ደግሞ በዓለም ላይ በልዩ ልዩ ቤተ መጽሐፍት ውስጥ እና ሚውዚየሞች ውስጥ እየዞሩ ነው የጻፉት። ከኢትዮጵያ የሄዱ ቅርሶች በልዩ ልዩ ወቅቶች የሄዱ ቅርሶችን እንደዚሁ የመዘገቡ መዝግበው እና ትንታኔ የሰጡበት ትልቅ ዶክሜንት ነው። እሱን አሳትመውታል በአማርኛው እሱን መጽሐፍ እና በጣም ትልቅ ሰነድ ነው። እንደዚህ አይነት የሚያበረታቱ ሰነዶች አሉ። ከዚህ ቀደም እዚህ መሀላችን አለ አቶ ቤትነት ግዛው ንጉሴ የጎንደር ከተማ ውስጥ የጎንደር የአፄ ፋሲል ቤተመንግስታት እና ቅርሶች የዛ ጊዜ ኃላፊ በነበረበት ጊዜ ነው የሚያወቁት። እሱ ደግሞ እዚ ያዘጋጃቸው ያዘጋጀው ሰነር ነበረ እዛን ጊዜ ለእኔ የሚያዋሰኝ ዘጠና ስምንት ዓመተ ምህረት አካባቢ ምን ምን ቅርሶች እዛ አካባቢ እንዳሉ እንደተከማቹ በልዩ በተለይ ደግሞ የጎንደር ነገስታት ቅርሶች በአብዛኛው እዚህ ጣና አካባቢ ባሉ ደሴቶች ውስጥ ነው። የጣና ደሴቶችን በምንጎበኝበት ሰዓት አብዛኛዎቹ ቅርሶች ከዛ አካባቢ ሄደው በልዩ ልዩ ምክንያት ማለት ነው የአፄ ፋሲልን እንግዲህ አጽሞች ሁሉ የምናገኝበት ያውም ዴድ ቦዲው ያልፈረሰ የምናገኝባቸው ቦታዎች ከዛ አካባቢ ምን አይነት ቅርሶች እንደነበሩ አሁን ፕሮፌሰር ይባላሉ ዶክተር ላቤርሌ ፕሮፌሰር ላድሪ ይባላል። አሜሪካ ውስጥ ያሉ ጎንደርን ታሪክ ያጠኑ እሳቸው እንደዚሁ በብዛት ያንን አካባቢ ቅርሶች ይረጻሉ። እነዚህ እንግዲህ ቅርሶች ላይ እንደው ካነሳን ላልቀረ ለማስታወስ ያው ሲልቪያ ፓንክረስት እሳቸውም፣ በተለይ ሲልቪያ ፓንክረስት ኢትዮጵያ የካልቸራል ሂስትሪ የሚለው በጣም ብዙ መጽሐፋቸው በዛ ውስጥ ያንን አካባቢ እና በአጠቃላይ ያ እስከ ደቡብና ምስራቅ ምዕራብን ሁሉ ነው እሳቸው የሰሩት። ኢትዮጵያ ካልቸራል ስትሪ ላይ የሚለው እነዛን ቅርሶች መዝግበዋል። ፕሮፌሰር ሪቻርድ በበርካታ ጊዜ በብዙ መልኩ በጥናት በምርምር በመጽሐፎቻቸውም ጭምር ያንን አካባቢ እንደዚሁ ዳሰዋል። እና አሁን ልሁር ዮሐንስ የመጣበት የአጻጻፍ ስልት በዚህ መልክ በልብወለድ መልክ እነዚህን ታሪኮች አነቶች ቅርሶች ማሳየት እንደሚቻል፣ ማብሰርሰር እንደሚቻል፣ ወደ ራስ ማምጣት እንድንቆረቆር እንድናያቸው ማድረግ እንደሚቻል በሌላ ዘውግ ነው የመጣው እና ለብዙዎች ምን ይሰጠናል? ፊልሞችን እንድንሰራበት ያደርገናል። እንደዚህም ይጻፋል ወይም እንደዚህም ይገለጻል ወይ አካባቢ ብዙዎቹ ዲስክሪፕሽኖቻቸው የፊልም እይታ ነው። በስክሪን እንደምናየው አይነት እና ግን በቋንቋ በጣም በብቃት የተገለጹ ሀሳቦች ናቸው እዚህ ውስጥ ያሉት እና አንድ ትልቅ ዘውግ ሰጥቶናል። እና በዚህ በልቦለድ ዘውግ ውስጥ ኢትዮጵያን ታሪኳን እንድናውቃት ስላደረገ ይህ መጽሐፍ በብዙ መልኩ በኢትዮጵያ ትምህርት ቤቶች ሊገባ ይገባዋል የሚልም መግባትም አለበት። ተማሪዎች በየትኛውም ክልል ያሉ ልጆች እንዲያውቁት። ምክንያቱም በኢትዮጵያ ታሪክ ነው እና ድሮኛ ስንማር እኔ ለምሳሌ ኤለመንተሪ ክብረ መንግስት አሁን አዶላ ይባላል። እዛ ስማር እዚህ የተጻፉ የትኛው መጽሐፍ ቤተ መጽሐፍት ውስጥ አገኘው ነበር ልብ ወለድ የታሪክ የታተመ የኢትዮጵያ ደራሲያን ያሳተሟቸው መጽሐፍ በሙሉ በየትኛውም ቤተ መጽሐፍ ይሰራጩ ነበር ይመጡ ነበር እና ያው ከ83 ዓ.ም በኋላ ነው እንግዲህ በዚህ ቋንቋ ፌዴራሊዝሙ ከመጣ በኋላ እንዲህ አይነት የእውቀት ጋቦች ክፍተቶች የመጡበት እና እንዲህ አይነት ለሀገር ለታሪክ ለባህል ለማንነት ሲባሉ የተጻፉ ጽሁፎችን ሁሉም ልጆች እንዳገኟቸው ሆነል እና አሁን እንደዛ አይነት አስተሳሰብ ያለ አይመስለኝም። በጣም ኦፕን እየሆነ ነው። የትምህርት ሚኒስቴርን ጉዳይ ግን ደግሞ ፍጥነት ይፈልጋል። የተሰራው ስራ በረጅም ዓመት የረቀቀ ተጽዕኖ ምክንያት የኢትዮጵያ ትምህርት ቤቶች ስለደከሙ፣ ትምህርት ስለደከመ ያንን ተገንዝቦ ፍጥነት ያስፈልጋል። እንዲህ አይነት መጽሐፍና ሌሎችም የኢትዮጵያ ልጆች ተማሪዎች እንዲያነባቸው እነሱ ኢንስፓይር ነው ተለቃቅተው እንዲጽፉባቸው እና ታሪኮቻቸውን እንዲያውቁ ማድረግ ይገባል የሚል ነው። እንደባቸው ለመሙያ የመግለጽ አቅም አለው። ይህም ደግሞ የመጨረሻ መዛለቂያው የፊልም በፊልም ስራ በተለይ በጣም ምቹ የስነጽሑፍ ዘርፍ ሊሆን ያደርገዋል በሚል አንስተዋል። በግጭትና በሴራ ጥልፍልፍ ውስጥ በጣም የሚያልፍ አይነት የጽሑፍ አይነት ባይሆንም በገለጻ ጥበብ ግን የታሪክ ነገር ሰውትን ተቀጥሏል እና አንድ ራሱ የቻለ መንገድ ነው፣ ለራሱ የመረጡት መንገድ። ዝም ብሎ ልብ ወለድ ለማድረግ ሲባል ብቻ በግድ በግጭት ውስጥ እንዲያልፍ አላስጨነቁትም። ጽሁፉን የመረጡት ስነ ዘዴ በጣም ለጽሁፋቸው ርቱ ብርን ፈጥሮላቸዋል የሚል ነው። ሌላው እንግዲህ በዚሁ በሃይማኖት ተቋማት ውስጥ የነበረውን አስተውሎት ትምህርት ብዙ ጊዜ የማጣጣል ነገር ረዥም ጊዜ ተሰርቶበታል። እንደምታውቁት በተለይ ካለፉት አምሳ ዓመታት በፊት የነበረው የትምህርት ስርዓታችን ይህን የማዳቀቅ ተጎድተንበታል ማለት ነው። ከዚህ ራስን የመንቀል ነው ጉዳዩ የነበረውና ነገር ግን ዛሬ ደግሞ ይህንን አካዳሚያዊ የመረመረ የፈተሸ ብዙ ጉዳይ ብዙ ቁም ነገር እንደነበረው እያሳየን ነው። ክቡር ተክለጻድቅ መኩሪያ ፕሮፌሰር ሲልቪያ ማንክረስት ቀደም ሲል የጻፉት ኢትዮጵያ የካልቸር ሚኒስትሪ የሚለው መጽሐፋቸው በዚህ ዘርፍ በኩል ትልቅ አስተዋጽኦ የነበረው ነው። የእነዚህን አካዳሚያዊ ጽሁፎች በልብ ወለዳዊ መልክ ደግሞ በእንዲህ አይነት አገላለጽ ማምጣት ይቻላል የሚል ዘዴ ነው የተጠቀሙት፣ እና በብዙ መልኩ የሚመረቅ አጻጻፍ ነው። በመጨረሻም ሪኮመንድ ያደረጉት ያያችሁት ለተማሪዎችም ሊቀርብ ይችላል። ተማሪዎች እስከታች ድረስ እንዲያውቁት የቅርስን ጉዳይ፣ የሀገር ማወቅን ጉዳይ፣ የባህልን ጉዳይ ጠንቅቀው እንዲገነዘቡ ነው የሚያደርግ ትምህርታዊ ዋጋም ጭምር አለው የሚል መልእክት ሰጥተውን አላጠር ስገልጸው በጣም በጣም እናመሰግናለን።